ለሚነቃቀል ፀጉር ለሚሰባበር ፀጉር፣ ባጭሩ ፀጉራችሁ እንደዚህ ብዛት እንዲኖረውም ለምትፈልጉ ይሆናል። ውድ ቤተሰቦቼ መጨረሻውን ድረስ የቪዲዮ ብዙ የተወራለት ብዙ የተነገረለት ፀጉር ለማሳደግ እንደዚሁም ደግሞ ለርዝመት ለብዛት፣ እንዳይነቃቀል እንዳይሰባበር ከሚረዱና ለፀጉር ተስማሚ እንደዚሁም ደግሞ ለደረቅ ፀጉር ተስማሚ የሆነው የጥቁር አዝሙድ ትክክለኛ ቅባት ነው የምሰራው። ይህንን ቅባት ለመስራት የሚያስፈልገን ነገር እዚህ ጋር ጥቁር አዝሙድ አለኝ ሁለት ነገር ብቻና ብቻ ነው የምሰራው እዚህ ጋር ንጹህ ኦሊቭ ኦይል አለኝ ማለት ነው ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ እኔ በጣም ደህና ነኝ እግዚአብሔር የተመሰገነ ይሁን ዛሬም በጣም በቆንጆ ቪዲዮ ተመልሼ ያለሁኝ የጥቁር አዝሙድን የፀጉር ቅባት እርግጠኛ ነኝ ብዙዎቻችሁ ሰርታችሁ ተጠቅማችሁበታል ብዬ ተስፋ አደርጋለሁኝ እኔም በጣም ለረጅም ጊዜ የምጠቀመው የፀጉር ቅባት ቢኖር ጥቁር አዝሙድ ነው ለቻናል አዲስ ከሆናችሁ ሼር ላይክ ሰብስክራይብ በማድረግ ቤተሰብ ሆኑ። ወደ ቅባቱ አሰራር ስንሄድ እዚጋ መፍጫ አለኝ። መፍጫ ውስጥ ይህንን ጥቁር አዝሙድ ፈጫዋለሁ። መፍጫ ከሌላችሁ በነጭ ሽንኩርት በነጭ ሽንኩርት በሚወቀጥበት በሱ መውቀጥ ትችላላችሁ። መፍጫ ስላለኝ ነው የምፈጫው። በደንብ ለቅሜዋለሁኝ። ከኢትዮጵያ የመጣ ጥቁር አዝሙድ ነው። አንዳንድ አንዳንድ ጥቋቁር ነገሮች አይጠፋውም። መጀመሪያ ከመስራታችን በፊት በደንብ መልቀም አለብን። ተው እንጂ መፍጫዬ ደከመ። እሺ፣ በደንብ አጥቅቄ ነው የምፈጨው ዛሬ ብቻውን ነው የምሰራችሁትን እንዳያበላሽባችሁ ይህንን እዚህ ውስጥ ጨምረዋለሁ። አያችሁት? እንደዚህ በንጹህ እቃ እቃ እዚህ ውስጥ ከጨመርኩት በኋላ ምንድን ነው የምጨምረው? ኦሊቭ ኦይል፣ ንጹህ ኦሊቭ ኦይል፣ ምንም ያልተቀላቀለበት ኦሊቭ ኦይል ነው የመጨምረው። ይህንን እናንተ ብትፈልጉ ለአንድ ለሶስት ሳምንት ከድናችሁ ከድናችሁ ማስቀመጥ ትችላላችሁ። ለአንድ ለሶስት ሳምንት ምንም ነገር ሳትነካኩት ለሶስት ሳምንት እንደዚህ አያችሁት። አሁን ዘይት ያንሷል፣ ዘይት ይጨምርበታል። በጣም ሽታው ደስ ይላል። በቃ ፀጉራችሁ ላይ ለውጥ ማየት ለምትፈልጉ ይህንን የጥቁር አዝሙድ ቅባት ሰርታችሁ ተጠቀሙት። በጣም በጣም በጣም ለፀጉር እድገት ብዛት እንደዚሁም ደግሞ ለሚነቃቀል ፀጉር አላድግላለ ፀጉር በጣም በጣም ቆንጆ ነው። ሰርታችሁ ከተጠቀማችሁት በኋላ እኔን ታመሰግኑኛላችሁ መጥታችሁ ማለት ነው። አሁን ይህንን ምንድን ነው የማደርገው እኔ ተድኝ አይደለም የማስቀመጠው፣ በእንፋሎት አሁን በእንፋሎት ነው የማንተከትከው። ተከትከው እዚህ ጋ ፎጣ አለኝ። ፎጣዬን እዚህ ውስጥ ጨምራለሁኝ። እዛ ዘይቴን እዚህ ውስጥ ጨምርና እዚህ ውስጥ እንዳይገባባችሁ በጣም ጥንቃቄ አድርጉ። ውሃ፣ ንጹህ ውሃ ጨምርና በእንፋሎት ነው የማንተከትከው ማለት ነው። በውሃ እንፋሎት ብቻ ነው የማንተከትከው። ጋዝ ላይ ጥደዋለሁ። ጋዜን ለኩሰውና አያችሁት ይህንን በእንፋሎት ብቻ በደንብ አንተ ከትከዋለኝ ትክትክ እስኪል ድረስ ጠብቀው እና አንድ ሀያ ደቂቃ ወይም ሰላሳ ከዛም በላይ ሊሆን ይችላል። አላቅም። ብቻ እንደዚህ በደንብ አንተ ከትከዋለሁ። ወድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብር በማድረግ ቤተሰብ ሁኑ። አዲስ ዩቱብ ላይ በጣም ብዙ የፀጉር ቪዲዮዎች ሰርች ያለሁኝ፣ የፊት ማስኮች ለእግር፣ ለብብት የተለያዩ ነገሮችን ሰራልሁኝ። እኔ የጠቀመኝን ነገር ሼር አደርጋለሁኝ። እናንተም ገብታችሁ ተጠቀሙበት። አዲስን ዩቱብ ደግሞ አዲስ ከሆናችሁ ለቤቱ ላይክ እና ሰብስክራይበር እያደረጋችሁ ሁሌም የምሰራውን የዩቱብ ቪዲዮ እንዲመጣላችሁ ደግሞ ልክ ሰብስክራይበር ካደረጋችሁ በኋላ ኦል አድርጉት ሁሌም እንዲመጣላችሁ ማለት ነው። ይሄ በነገራችን ላይ የጥቁር አዝሙት አዝሙድ የፀጉር ቅባት ራስ ምታት በሚያማችሁ ጊዜ በጣም አሪፍ ነው። ማሽተት ወይም ደግሞ በቡና ጠብ ያደረጉ መጠጣትም እንደ አዲስ ውሃዬ አሁን እየተንተከተከ ነው። በደንብ ሲንተከተክልኝ ጋዜና ጥፏዋለሁ ማለት ነው። ጋዜን ቀንሼ በደንብ ካንተከተኩት በኋላ አሁን ጋዜን አጥፋለሁ። እሺ አሁን እንደዚህ በደንብ ካንተከተኩት በኋላ እያችሁት ከለሩ እንዴት እንደሚያምር። ይህንን ሰርች ብታደርጉት ኦንላይን በጣም ውድ ከሚባሉ ቅባቶች ውስጥ አንዱ ነው። አሁን አጠለዋለሁኝ በጣም ወፍራም ነው። በጣም ቆንጆ በቃ፣ ይሄ ፀጉራችሁን እንዲያድግና ብዛት እንዲኖረው እንደዚሁም ደግሞ ፀጉሬ እየተነቃቀለ አስቸግሮኛል ለምትሉ ልጆች ለመኑም ይህንን የፀጉር ቅባት ሰርታችሁ ከተጠቀማችሁት በጣም በጣም ወፍራም ስለሆነ ትንሽ ትንሽ ነው መቀባት ያለባችሁ። በጣም ትንሽ ሳታበዙ በጣም በትንሹ መቀባት ነው ያለባችሁ። እኔ ቅባት ብዙ ጊዜ ቅባት ስለምሰራ ስሰራ አላበዛም በጣም በትንሹ ነው የምሰራው። ይሄ አሁን ትንሽ ይባላል እንጂ አንድ ወር እጠቀመዋለሁኝ። እኔ ቅባት ብዙ ከሚጠቀሙት ከሰዎች አይደለሁኝም። አንዴ ፀጉሬ የምታጠብቀን በደንብ እቀበዋለሁኝ። ፀጉሬን ደግሞ መልሽ ታጥቤ ወጥቼ በደንብ እቀበዋለሁ። ከዛ በኋላ ሳምንቱን ሙሉ ከቅባት ጋር ልንገናኝ እንችላለን። ይህንን እዚህ ውስጥ ገለብጠውና አያችሁት፣ ውፍረቱ ስማ ይህን ያክል ወጥቶታል። በጣም ቆንጆ፣ በጣም አሪፍ ያልኩት የዛሬ የፀጉር ቅባቴ ይህንን ይመስል ነበረ። ሁላችሁም ሰርታችሁ ተጠቀሙበት። ውድ ቤተሰቦቼ በሌላ ቀን በአዲስ ቪዲዮ እስከምንገናኝ ድረስ ለቻናሌ አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይበር በማድረግ ቤተሰብ ሁኑ። ሌላ ቀን እንገናኝ። መልካም ሳምንት ይሁንላችሁ። ዋው! ይህ ቅባት በቃ ሽታው በጣም ነው ደስ የሚለው። ግን አንድ ማድረግ ያለባችሁ ይህንን ቅባት ፀጉራችሁን መታጠብ የምትፈልጉ ቀን ብትቀቡት ይመረጣል። ለምን ሽታ ስላለው ሰው ፊት የምትቀርቡ ከሆነ ያው የቅባቱን ሽታ ሰውን እንዳይረብሽ ከፈለጋችሁ፣ ጥቁር አዝሙድ በጣም ሽታ አለው ታውቃላችሁና፣ የምትታጠቡ ቀን ደግሞ ቢሆን ይመረጣል። ወይም ደግሞ ስራችሁ ቤት ውስጥ የሆኑ ግን ሁሌም ተቀብታችሁት ብታቆዩት ምንም ችግር የለውም።